ሰላም ጤና ይስጥልኝ የተወደዳችሁ እና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች፣ በያላችሁበት የዓለም ጥጉሉ ሰላምታ ደረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ረፋድ ይመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችንም አሰማችኋለሁ። ባሮ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችንም እንድትከታተሉ በአክብሮት እንጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ ሰሞኑን በበይነ መረብ የተደረገውን ውይይትን ተመልክተው የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተሰባስቦ ጦርነት ይቁም ሰላም ይምጣ ይሉናል ብሏል። ይሄንን ችግር የሚፈቱልን ከሆነማ ስልጣን ብንሰጣቸው እና ብንመለከታቸው ጥሩ ነበር። ልፍስፍስ ናቸው ይሉናል እርምጃ መውሰድ ስንጀምር እምባ ይቀድማቸዋል። መንግስት ልፍስፍስ ነው፣ ጄኖሳይድ ፈጻሚ ነው፣ ዲክታተር ነው ይሉናል ብሏል። ገዳይ፣ ዘር አጥፊ ይሉናል ይተችኗል። የሰላም ይምጣ ጦርነት ይቁም ያሉት የአዞ እምባ ነው የሚያለቅሱት ሲሉ እንግዲህ ሰሞኑን የተደረገውን ውይይት ተችቷል። ከንቲባ አዳነች አቤቤ ከንቲባ አዳነች አቤቤ በአዲስ አበባ ከተማ ሴቶች በሴቶች ተወክሎ በተገኙት የሴቶች ማህበር ሰብስቦ ስብሰባ ባደረጉበት ሰዓት ነው። ይሄንን የሰሞኑን ጉዳይ አንስቶ ህዝቡ ግንዛቤ እንዳያገኝና ይሄንን ሀሳብ እንዳይደግፍና የዚህን ሀሳብ ተቃራኒ ሆኖ በመገኘት በውይይቱ ያነሱት ህግ ማክበር አይችሉም፣ ህግ ማስከበር አይችሉም ብለውን ነበር። ነገር ግን ህግ ማስከበርን ስንጀምር የአዞን እምቧ ያለቅሳሉ ብለዋል አዳነች አቤቤ። ጦርነቱን ለማሸነፍ ሲያቅታቸው እና የመንግስትን ስልጣን መያዝ ሲያቅታቸው በሌላ ፖለቲካ ብቅ ብለዋል ብለዋል። እንግዲህ ሰሞኑን የሐኪሞቹን የዳቦ ጥያቄ እንዲሁም አንዳንድ የአስተማሪዎችንም እንቅስቃሴ ከትጥቅ ትግል ጋር ያገናኙበትና ወይም ትጥቅ ትግል እያደረጉ ያሉት ፋኖዎቹ እነዚህ ሰዎች እንደቀሰቀሱና እንደ መሳሪያ እንደተጠቀሙባቸው ሆኖ ለመግለጽ እንግዲህ የሄዱበት ሙከራ ነው። ባጀት በጅተው ሀብት በሀብት ባደረጉን እና ስልጣኑን በሰጠናቸው መልካም ነበር ነው ያሉት። እንግዲህ ይሄ አባባል እንግዲህ ከንቲባ አዳነች አበበ እያሉ ያሉት ምንድን ነው፣ እኛ ንፉግ አይደለንም፣ ሀብት ስለሌለ ነው፣ ኢኮኖሚ ስለሌለ ነው እንጂ ብድጨምር ደስ ይለናል። አሁን ይህን ጥያቄ የሚያነሱ ሰዎች መጥቶ ስልጣን ወስዶ የተጠየቀውን ጥያቄ ቢመልሱ መልካም ነበር ብሎ የተናገሩበት ሁኔታ ነው ያለው። ይሄ ነገር ከአንጀት ነው ወይስ ከአንገት ነው የሚሉት ደግሞ በርካቶች ተቃራኒ ሀሳባቸውን የገለጹበት ሁኔታ መኖሩን ተመልክተናል። አድማጮቻችን፣ ተመልካቾቻችን እንግዲህ ሰሞኑን በተለያዩ ሶሻል ሚዲያዎች በተለያዩ ሀገሮች የሚገኙት ፖለቲከኞች፣ ታዋቂ ሰዎች፣ በትጥቅ ትግል ውስጥ የሚገኙ አንዳንድ ሰዎችም በበይነመረብ ያደረጉትን ውይይት ብልጽግናን ያነቃነቀበት ሁኔታ መኖሩን በቂ ማሳያዎች ናቸው። ከአዳነች አቤቤ ንግግር በሌላ መረጃ ወደ ትግራይ የሚወስደን መረጃ ነው የሚወስዳችሁ የህዋቱ ጀነራል ድንኩልንና እንግዲህ አንዳንድ ሀሳቦችን የሰነዘረበት ሁኔታ ነው ያለው ወልቃይት ጠገዴን በሚመለከት እነ ኮሎኔል ደመቀ ዘውዱ ወልቃይትን እንኩ ብለው አይሰጡንም። ለምን ይሰጡናል? ለመስጠት ፍርሃት አለባቸው ብለዋል። እንግዲህ ጠላቶቻችን እንደ አለት ይቀልጣሉ እኛ ግን እናሸንፋለን፣ ያሉ በጦርነት ወቅት ስማቸው በከባድ ሰብአዊ የመብት ጥሰት ሲነሳ የነበረው በህዋት ውስጥ ከፍተኛ አመራር መሆናቸው የሚነገርላቸው ጀነራል ድንኩል የፕሪቶሪያን ስምምነት በሚጥስ መልኩ የጦርነት ቅስቀሳ አድርጓል። እንግዲህ ሟቹ ጊዜና መጪው ጊዜና ወቅትን እየጠበቅን ነው ብሏል። ጠላቶቻችን አቅማቸው ሲዳከም እየጠበቅን እየተዘጋጀን እንገኛለን ያሉ የሚቆረስና የሚቀመስ ግዛት የለንም፣ ግዛታችንን እናስመልሳለን ሲሉ ቃል በቃል የተናገሩበት ሁኔታ አለ። ጠንካራ ሰራዊት ይዘን እንቀጥላለንም ብሏል። አድማጮቻችን፣ ተመልካቾቻችን እንግዲህ ጀረናር ድንኩል ቀደም ሲል በህዋት ውስጥ የነበረውን ጌታቸው ረዳን በምስር ወጥ የተሸወደ እና የተገዛ ባንዳ ካዲ ነው ሲሉ ጌታቸው ረዳንም የወረፉበት ሁኔታ መኖሩን ተመልክተናል። በተመሳሳይ መረጃ ወደ አዲስ አበባ የሚወስደን መረጃ ወስዳችኋለሁ። ጠቅላይ ሚኒስትር አብይ አህመድ ባለሀብቶችን ያዋረዱበት ስብሰባ እንግዲህ በጠቅላይ ሚኒስትር ቢሮ ስብሰባው እንግዲህ ያነጋገሯቸው ባለሀብቶች አብዛኛዎቻችሁ 60 ፐርሰንት ጫካ ላለው ሽፍታ ቀለብ ትሰፍራላችሁ ብሏል። እንግዲህ ሚኒስትሮችን ጠቁሙኝ፣ ሙስና ላይ የተሰማሩት ካሉ በአንድ ሳምንት ውስጥ አባራችኋለሁ ብሏል። እንግዲህ ከአራሹ ይልቅ ተኳሹን ታወድሳላችሁ ብሏቸዋል። እንግዲህ ለእነዚህ ባለሀብቶች በጫካ ለሚንቀሳቀሰው ጸረ ሰላም ሀይሎች ገንዘብ የምትደግፉ እናንተ ናችሁ፣ ፋይናንስ የምታደርጉ እናንተ ናችሁ፣ እንዴት ሰላም የምጣብላችሁ ሰላም ትጠይቁኛላችሁ? ብሎ ባለሀብቶቹን እንግዲህ የሰላም ጥያቄያቸውን ውሃ ደፍቶበታል። ሙስና ውስጥ የተዘፈቀ ሚኒስትር ካለ ጠቆሙኝና በአንድ ሳምንት አባርራለሁኝ ብሏቸዋል። አውቃለሁኝ ስልጣን ሲባረሩ ጠላት የሆኑብናል። አዎ አብራቸው ነበርኩኝ እያሉ የውስጥ አንዳንድ ስህተቶቻችን ገበና እያወጡ ይተነትናሉ ስሉ የገለጹበት ሁኔታ ነው ያለው ጠቅላይ ሚኒስትሩ። አድማጮቻችን፣ ተመልካቾቻችን እነዚህ ባለሀብቶች ኢትዮጵያ ውስጥ እየተደረገ ባለው በኦሮሚያ ውስጥ እየተደረገ ባለው በአማራ ውስጥ እየተደረገ ባለው ጦርነት ንብረቶቻቸው ከቦታ ወደ ቦታ ሄዶ መንቀሳቀስ አልቻለም። እንግዲህ ግማሹ መኪና ያለው፣ ግማሹ ፋብሪካ ያለው የተለያዩ እንቅስቃሴዎችን በመንቀሳቀስ የሚሰሩ ባለሀብቶች ናቸው። እነዚህ ባለሀብቶች ያነሷቸው ጥያቄዎችን አብይ አሕመድ እናንተ ታጣቂውን ሰላም የሚነሳውን በኦሮሚያ ውስጥም በአማራ ውስጥም በተለያዩ ቦታዎች ላይ ፋይናንስ እያደረጋችሁ በለው የምትሉት እናንተ ናችሁ። የሚያርሰውን ገበሬ መደገፍተታችሁ የሚተኩሰውን ጀግናችን ብላችሁ የምታወድሱ እናንተ ስለሆናችሁ እንዴት ሰላም ሊመጣ ይችላል ሰላምንስ ለምን ትጠይቁኛላችሁ በማለት ነው እንግዲህ በነዚህ ባለ ንብረቶች ላይ ያፌዙና የተሳለቁበት በሌላ መረጃ ወደ ፓርላማው ስንመጣ እንግዲህ ዶክተር ደሳለኝ ጫኔ አገዛዙ ወታደራዊ መንግስት እየሆነ ነው ብሏል ለልማት ባጀት መበጀት ካቆመ አመታትን አስቆጥሯል ብሏል ዶክተር ደሳለኝ ጫኔ ለመከላከያ እና ለጸጥታ ኃይል ባጀት ጨምሯል። ለመንግስት ሰራተኛና ለሐኪሞች ደሞዝ ለምን አይጨምርም? የዳቦ ጥያቄ ለምን አይመለስም? ሲሉ እንግዲህ ገንዘብ ሚኒስትሩ የጠየቁበት ሁኔታ ነው ያለው። በፓርላማው ለቀጣይ አመት እንዲጸድቅ የቀረበው አንድ ነጥብ ዘጠኝ ሶስት ትሪሊዮን ብር ረቂቅን በተመለከተ ነው። ዶክተር ደሳለኝ ጫኔ ለገንዘብ ሚኒስትሩ ለአህመድ ሽዴ ጠንከር ያሉ ጥያቄዎችን ያቀረበው መንግስት የመንግስት ሰራተኞችን የዳቦ ጥያቄ መልስ ለመስጠት አልፈለገም፣ ለምንድን ነው ስሉ ጠይቋል። ወንበራቸውን ብቻ ለመጠበቅ በጸጥታ ላይ ትኩረት አድርጓል ብሏል ዶክተር ደሳለኝ ጫኔ። አህመድ ሽዴ ጭማሪ ለወደፊት እንጂ አሁን አልታሰበበትም ስሉ የመለሱበት ሁኔታ ነው ያለው። የተጀመሩ የመንገድ ልማቶች ብቻ ለመጨረስ ተጨማሪ አንድ ትሪሊዮን ብር እንደሚያስፈልግ በፓርላማው አንስቷል። አድማጮቻችን ተመልካቾቻችን እውነት ለመናገር ከሆነ ብልጽግና ወደ ስልጣን ከመጣ ጊዜ ጀምሮ እንግዲህ ጀምሮ የጨረሳቸው ፕሮጀክቶች የሉም። ምናልባት ህዳሴ ግድብንም እሱ አይደለም የጀመረው ለዘመናትና ለአማታት ሲንጓተት የመጣውን ህዳሴ ግድብ እንኳን ለማጠናቀቅ ያልቻለበት ሁኔታ ነው ያለው። አሁን ደግሞ ወንበራቸውን ለማስጠበቅ ከዚህ በፊት ጠቅላይ ሚኒስትሩን በፓርላማ ላይ በግልጽ ንግግር የሚብስብን ከሆነ ምንም አይነት ልማት እንቅስቃሴ የሚባል ነገር አንሰራም፣ ዘግተን በውጊያ ላይ እናተኩራለን ያሉ ያንን ነው ተግባራዊ እያደረጉ የሚገኙ። በሌላ መረጃ አድማጮቻችን፣ አቶ ጌታቸው ረዳ ጠቅላይ ሚኒስትር አብይ አህመድን አመስግኗል። ከትግራይ ተገፊቼ ወጥቼ ከስደት አድነውኛል፣ አመሰግናለውኝም ብሏል። ዶክተር ጠቅላይ ሚኒስትር አብይ አህመድ ስልጣን ሰጥተውት ባያረጋጉት ኖሮ ጌታቸው ረዳ ወደ ውጭ ወደ ስደት እንደሚሄድ ጠቁሞ በተጨማሪ የፖለቲካ ክፋትንም ከስብሃት ነጋ ነው የተማርኩትም ያለበት ሁኔታ ነው ያለው። አድማጮቻችን፣ ተመልካቾቻችን አንጋፋውና የህዋት መስራች ስብሃት ነጋንም በዚህ የፖለቲካ ሂደት ውስጥ እንግዲህ ጎትቶ አምጥቷል። ጌታቸው ረዳ እሳቸው ናቸው ኮትኩቶ ያሳደጉኝ፣ ያስተማሩኝ የፖለቲካ ክፋትንም ያንዳንዱን የቆጠርኩት የተማርኩት ከሳቸው ናቸው ብሏል። አሁን ሀገሬን እና ህዝቤን ለማገልገል እድል ስለተሰጠኝ ይሄንን እድል እጠቀምበታለሁ ብሏል። ጌታቸው ረዳ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ቲዲኤፍ ከሚባለው ሚዲያ ጋር ባደረገው ቃለ ምልልስ ነው እንግዲህ ይሄንን ንግግር ያሰማው እንግዲህ ያለፈውን ጥፋቴን ለማካካስ የተመደብኩበትን ቦታ ተጠቅሜ በኢትዮጵያ ለሚደረገው ነገር ሁሉ እሳተፋለው፣ እሰራለው፣ ህዝቤን እክሳለሁ ብሏል። ትግራይ ተመልሼ መስራትም እፈልጋለሁ ብሏል አቶ ጌታቸው። አንዳንድ የፖለቲካ ክፋቶችንም ከስባት ነጋ ነው የተማርኩት። ዋት ሶስት መቶ ሺህ አባላት አሉት፣ ነገር ግን አሰራሩ በጣም አስከፊ ነው ብሏል። ሱዳን የሄደበትንም ውጤቱ ጥሩ ነው ብሏል ጌታቸው ረዳ። የቶክስ ማቆም እና አንዳንድ ጉዳዮችን የግጭት ማስፈጸም ሂደቶችን ከትግራይ እንድማሩ በርካታ መመራዎችንና ፕሮፖዛሎችን ነው ይዤ የሄድኩት፣ ይህንን ይጠቀሙበታል ስል የገለጸበት ሁኔታ ነው ያለው። አድማጮቻችን፣ ተመልካቾቻችን እንግዲህ ጌታቸው ረዳ የፕሪቶሪያ ፈራሚ ነው። በፕሪቶሪያ ውይይት ወቅት ከፍተኛ ሚና ሲጫወት የነበረ በጦርነት ወቅትም እንደ ቃል አቀባይም እንደ አስተባባሪም እንደ አዋጊም ሆኖ እንደ ፖለቲካም እንደ ጦር ጀነራልም ሆኖ ሲሰራ የነበረው ጌታቸው ረዳ ፕሪቶሪያ ላይ ሚና ተጫውቷል። አሁንም ደግሞ የፕሪቶሪያን ትምህርትና የግጭትና የቶክሶ የውጋ ቋቋምን ወይም ደግሞ እንዴት መጨረስ እንዳለባቸው የውስጥ ጦርነት የእርስ በርስ ጦርነትን እንዴት መጨረስ እንዳለባቸው እንዴት መስማማት እንዳለባቸው ለሱዳን መልእክት አድርሼ መጥቻለሁ ስል ጌታቸው ረዳ ፖርት ሱዳን ከሬዳዋን ሁሴን ጋር የሄዱበትንም ጠቆም ያደረገበት ሁኔታ ነው ያለው። በሌላ መረጃ አትሌት ገለቴ ቡርቃ ተዘርፍ ያለውን ጎዳና ልወጣ ነው ብላ ለኢትዮጵያ ሕዝብ ጥሪ ማቅረቧ የሚታወስ ጉዳይ ነው። አትሌት ገለቴ ቡርቃ የዘረፏት የውሸት ባል በቁጥጥር ስር ውሏል። መንግስት ከሰጣት አስራ አንድ መሬቶች ውስጥ እንግዲህ አንድ መሬት ብቻ ሲቀራት አስሩ መሬት እንደሸጠባትና ሸጠባትና እንዲሁም እስከነ ሙሉ እቃ የተሸለመችውን መኖሪያ ቤት ለእናቷን ብትሰጥ ለእናቷ መልሶ የሸጠባት መሆኑን የገለጸችው ገለቴ ቡርቃ፣ አቶ ታደለ ገብረመድህን ትላንትና ምሽት በቁጥጥር ስር መዋሉን መረጃዎች እየወጡ ይገኛሉ። በዚህ ዙሪያ ፖሊስ ያለው ነገር የለም። ለአትሌቷ እንግዲህ የኢትዮጵያ ሕዝብ እየደረሰላት እንደሚገኝ ተገልጿል። አንዳንድ አትሌቶች እየወጡ ሀሳባቸውን እየሰጡ ይገኛሉ። አትሌት ገለቴ ቡርቃ በበርካታ ጉዳዮች ነው የተጎዳችው። ልጅ የላትም። ልጅ መውለድ በነበረበት ሰዓት ልትወልድ አልቻለችም። አትሌቶች ንብረት የሚይዙበትና ልጅም የሚወልዱበት ሰዓት አላቸው ያለችው መሰረት ደፋር ነች። አድማጮቻችን ተመልካቾቻችን ያሉኝ መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር በሌሎች የግንባር መረጃዎችም እንገናኛለን። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙንም እንድትከታተሉ በአክብሮት ጠይቃለሁ። መልካም ውለው